አሰላሙ አለይኩም ወረህመቱላሂ ወበረካቱህ ውድና የተከበራችሁ ቤተሰቦቻችን ሰላም ሰላም ብያለሁ በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ በምን መጥቻለሁ? ፕሮሚስ ይዤ መጥቻለሁ ማለት ነው፣ ፕሮሚስ ይዤ መጥቻለሁ። እንደምታዩት ሮዛ እንግዲህ ሽማግሌ ላክና ኒካ አሰርልኝ ብላ ነበረ። የሱመያም መልስ ስንጠብቅ ነበር። ሱመያም መልሷ መልሳለች። ስለዚህ በቃ ምንም ከእሷ የምንጠብቀው ነገር የለም ልጆቹን ካላሳየሽው በአስቸኳይ እኔ እንደዛ አስለቀሰሽ ምናም ብላ ቪዲዮ ለቀቀ ነበረ ከትላንት ወዲያ። ሱመያም ትላንት መልስ መልሳለች። እሱ መልስ ከሰማን በኋላ ተመልሼ መጥቻለሁ። በቃ ሮዛን ለእናንተ ላሳውቅ እናንተ ፊት ለፊት ቀለበት ላረግላት ነው። ቀለበቱን ካረኩላት በኋላ ያው ሽማግሌዎች በአንድ ቀን ብድግ ብሎ አይሄዱ። ግዴታ መጀመሪያ ይነገራቸዋል። ሽማግሌ ልክ መጀመሪያ ሽማግሌዎች ይመረጣሉ፣ ማን ማን መሄድ እንዳለበት። ዛሬ ተነሱና ሄዶ አይባልም። ሰው ቢዚ ይሆናል። ይመረጥና ከዛ በኋላ ፍሬ የሆነ ሰው ታይቶ የእሷ ቤተሰቦችም ሳይዘጋጁበት ብድግ ብሎ መሄድ ሳይሆን ቀጠሮ ይቀጠራል። በህጉ በደንቡ ማለት ነው። እና ምንድን ነው የሚባለው? ይደውሉላቸውና እንደዚህ እንደዚህ ያነቀል ልንመጣ እንፈልጋቸዋለን ይባላል። እሷም ለቤተሰቦቿ ታሳውቃለች። ቤተሰብም በአንድ ቀን ዛሬ ኑ አይሉም። ስለዚህ ቀን ቀጠሮ ተይዟል ማለት ነው፣ ሽማግሌዎች የሚሄዱበት። እስከዛ ድረስ ግን እሷም በጣም ስለ ቸኮለች እና ስለ ጓጓች፣ እኔም ደግሞ እንደ ወሰንኩ እንድታቁ፣ ሱመያንም ብዙ ጠበቅናት፣ እምቢ አለች። ጠየቀቻት፣ መልሱላ አለቻት። ልጆቹን አሳዩ፣ አስቸኳይ አብረን በልተን ጠጥተናል፣ ጓደኛ ነሽ፣ እሺ ብዬሽ ነበረ። አንቺ እንዳዘንሽ ሳይ፣ አንቺ እንደደበረች ሳይ እኔም እሺ ብዬሽ ነበረ ብላት ነበር። እሱን አላገባውም ብላ ወስና ነበር። ማነው ሮዛ ማለት እኔን እየወደደች እየፈለገች እንዳገባት እየፈለገች ውስጧ ያለ ለሱመያ ስትል በዛ ሰዓት ስትለምናት ያ እንደ እንደዛ መሆኗን ስታይ በቃ አዝና ስለምትወደውም ነው መጣ እኛ የምትከታተለው አልቆረጠላትም በማለት በዛ ሰዓት እሺ ብላ ነበር ስትነግረኝ ማለት ነው። እና ከዛ በኋላ የለቀቅነው ቪዲዮ ላይ በእል ነው ተናዳ እንዴት አታላይን ሄዳለች ትይዳለሽ በሚለው ነው ስለዚህ ልጆቹን አሳዩና ታርቁ። አልታረቅም እንኳን ብትይ ልጆቹን አሳዩ። እኔ አንቺ አድርጊ ያልሽኝን አደርግልሻለሁ። እንቢ ምትይ ከሆነ ግን መልስ እንፈልጋለሁ። በቃ ለምን እየተንከራተተ ብቻውን ይኖራል? እሱ ማግባትም ስላለበት ሁለታችንም ስለምንዋደድ፣ እሱም ወዶኛል፣ እሷም ወዳኛለች፣ እንጋባለን ብላለች። አሁን ቀጥሬያታለሁ። መንገድ ዳር ነው ሰው ይያየ ሰውም እንዳያውቀልን ካሜራ ፊት ለፊትም ተመልካችን በእግር እግረኛም የሚያልፈውም እንዲያውቀልን ነው። መንገድ ዳር ነው። ቀለበት ማድረግላት ያው አዩ፣ መጀመሪያ ጊዜ እንደጠፈጠፈችን ከጠፈጠፈችን ሰው ይሰበሰባል። ግን እዚህ ጋር ደግሞ ያው ምንም እኔም ጋጋታ ሰው አላበዛውም። ምንም በቃ ለምን ሰው ሲበዛ ችግሮች ይመጣሉ ማለት ነው። ከዚህ በፊት ሲደረግ የነበረውን ታውቃላችሁ። እንደዚህ አይነት ጋጋታ እንዳይኖር፣ እሷም ደግሞ ፈቃደኛ ስለሆነች ምንም ጋጋታ ይኖራል ብዬ አላስብም። ለራሷና ለቤተሰቦቻችን ለተመልካቾቻችን ሁሉም አግባ አግባ እያሉ ስለሆነ አግባት ልጅቷ ምርጥ ናት እያላችሁ መርጣችሁልኛል። እውነትም ልጅቷ ምስኪንም ናት የዋናት ምርጥናት በዛ ላይ ውበትም ምንም አያንሳትም ቆንጆ ናት። እድሜም ገና ትንሽ ናት። አባቷ ራሱ የእኔ እኩያ ነው። አሳያችኋለሁ ልጅ ነው ማለት ነው፣ ወጣት ነው አባቷ ራሱ እና እኔም በቃ ወድጃት ምርጫለሁ፣ ምርጫ ያርጋታለሁ። ስለዚህ በጣም እሷም ቸኩላ ነበር። እዛ ድረስ ለእሷ እንድታምነኝ ፕሮሚስ ቀለበት ይጃለሁ እዚች መንገድ ላይ ቀለበቱን የማድረግላት ይሆናል ማለት ነው። ታገቢኛለሽ ወይ? እሷም አግባኝ ያለች ነው ሲጀመር፣ እንዳዲስ አዲስ አልጠይቃትም። እኔም ያው ታገቢኛለሽ ሳይሆን በቃ ፍቃደኛ በቃ አላርላ ያው አርጌልሻለሁ። ቃል ኪዳን ቃል ገብቼ ገብቼልሻለሁ እንደማገባሽ ቃል ገብቼልሻለሁ። እኔም ያንቺ እንደሆንኩ አንቺም የኔ እንደሆንሽ የሚለው ነው። ከዛ በኋላ ቀጣዩ ፕሮግራም ምንድነው የሚሆነው? የሽማግሌዎች የሚሄዱ በቀና በቀና አለ። እሱንም ደግሞ በደንብ አመቻቸ የምቀርጽ ይሆናል ማለት ነው። የሽማግሌዎች ይሆናል። ከዛ በኋላ ከሽማግሌዎች በኋላ ደግሞ ቤተሰብ ከፈቀደ በኋላ እዛው ኒካ ይታሰራል ማለት ነው። ኒካችን እና ወደ ቤት እንመጣለን፣ ሁሉንም ቪዲዮ የምቀርጽላችሁ ይሆናል። ዛሬ እንግዲህ ምንም ለሰውም ለማንም ስንሳለል ቪዲዮ ላይ ፖስት፣ ዩቲዩብ ላይ ፖስት እንዳረኩት ከዛ በኋላ ወዲያው በቃ የሱመያ መልስ ጠበቀን። ሱመያ የመምጣት ፍላጎት የላትም። ያወራችሁን ደግሞ ያላወራውም አይታችሁታል። ብዙ ነገር ብላለች። ስለዚህ ለማሳዘን ሞክራለች። እዛ ላይ እንዳያችሁት የኔ ጓደኛዬ ምናምን ምናምን እያለቻት አንቺ የዋህ ልጅ ነሽ፣ ላንቺ አዝኜ ነው ምናምን ብላለች። ምንም ለሷ አዝና አይደለም ለሷ አዝና ከዛት መጣም ደውላም በስልክም ልትነግራት ትችላለች ካዘነች። ግን ምናልባት እሷም እንዳለችው ካሜራ ላይ ቆራርጣ ነው እንጂ አልቅሳባታለች፣ ሱመያ ማለት ነው። አለቃቅሳባታለች፣ ባሪ እንዳታገቢው ባክሽ፣ በእናትሽ ምናምን ብላ ማለት ነው እና ስለኔ ደግሞ ያወራችሁ እዛ ላይ በግድ እንደ ቁጣ እሷን እል እንዲይዛት እያረጋት ነው እያበሳጫት፣ በንዴት እሷ በቃ አግባኝ ብላ እንድትወስን እያደረጋት ያለው ሰይድ እራሱ ነው ምናምን ብላ ነው እሱም እያወራችሁ ማለት ነው። እንደዛ አይደለም። ማን ያደረኩት እኔ በቃ የተሰማኝ ነው። እንደውም ምንም ክፉ ነገር እንደተናደድኩኝ ክፉ ነገር የተናገርኩን ነገር የለም መጥፎም ነገር ያልኩት የለም። ያለችውን በዛ ላይ ተርጉሜ ሮዛ ወይም ሙኒራ ያለችውን ነው ተርጉሜ እንትን ያልኩት የተናገርኩት እንጂ ሌላ አዲስ ነገር የተናገርኩት ካፌ መጥፎ ቃል ይወጣ ይለም። እና ሮዛን ቀጥሬያታለሁ፣ እየመጣች ነው ያው መንገድ ዳር ቆሜ ስታይ ምናልባት ዝም ብዬ ቪዲዮ መቀርጽን ይመስላት። ግን አስፋልት ላይ ኒካ እንደማላስርላት ታውቃለች። መንገድ ላይ ሽማግሌ እንደማልልክ ታውቃለች። ግን ሌላ ነገር እንደምናወራ ነው የምታስበው። እኔ ደግሞ ሰርፕራይዝ ላደርጋት ነው ቀለበቱን አጠልቅላትና፣ ቃል ኪዳኑን ሰርፕራይዝ አደርጋታለሁ ማለት ነው። እስከ መጨረሻው አብራችሁን ሆኑም እንደሚሰማት ደስቷ ምን ይሆናል፣ በዛሽ ፍልቅልቅ ስትል ማለት ነው። ተደስታ ፍልቅልቅ ስትል አብረን የምና ይሆናል እስከ መጨረሻው ከኛ ጋር። አሁኑ እስቲ አሳቤ የተመቸው ካለ አንድ 10000 ላይክ አስገቡት። እስኪ እስከ መጨረሻው አብራችሁን ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንኳን ደህና መጣሽ። የሮዛ መጣለች። እንኳን ደህና ቆያችሁ። ደህና ቆያችሁ እንኳን። እኔ እኔ ደጉ አይደለም ሐቢቢ እኔ ሮዛ ነኝ። እኛ ጎረቤት ልጅ ነኝ አላልኩም ወይ ደግ ላ ሰላም ቢያቸው ሰላም ናቸው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ ሰዎች ለውድና የተከበራችሁ ሰዎች የተከበራችሁ እኮ እንዴት ነው? እኔ ዛሬ የተከበራችሁ የተከበራችሁ፣ እሺ የተከበራችሁ ማለት ሰው ሞቶ ወይም ደግሞ ሳይሞት ጉድጓድ ውስጥ የተቀበረ ሰው ማለት ነው ሞቶ ሪሳ ሪሳ አለ። በዚህ በቃ ሌላ ነገር ውስጥ አንገባም። እሺ ዛሬ የጠራሁሽ እንግዲህ ሱመያ መልስ መልሳለች። ከፋሽ? ከፋሽ ሱመያ እና በጣም ከፋኝ። ለምን በዚህ ይሄ መልስ መለሳች? ምን ደስ አለች ወይስ አይደል? ደስ አይደለም ትንሽ እኔ ተናደድሽ እና እና ምን ይሻልሽ? እኔ እኔ ላገባ ነው። ማንን? እና ሽማግሌ ምን ላለቀ ሽማግሌ ሽማግሌዎች አናገራ ያለው ለክ አዘጋጅቻለው። ሽማግሌ ተዘጋጅቷል። አንተ አሁን ላገባ ነው ሊገባባ ነው፣ እና ሱማያ መለሰችው ማለት ምን ተሰማች? ታዲያ ሱማያን ዛሬ አልመጣም እንደ አትመጣም እሷ እኮ በቃ ቆረጠች፣ ነገረች እኮ። አራይ ቁሱማ ተጋቡ፣ ቀጣይ ላይ ሰርጋችሁ ነው ያለው ብላለች። መርቀና አለች እንድንጋባ። አራ በጣም በቃ ቤታ

እና ውድ ቤተሰቦች፣ እሷ የምትለው ስለ ሱመያ ነው። አሁን የምታወራው ያው ሱመያ በለቀቀችው ቪዲዮ ነው ያየችውን፣ ያው ስለ እሱ የምናወራ ነው። ሱመያ ያለችው ነው። ሱመያ በጣም አዝናለች ነው የምትለው። በስልክም እንደነገረችን በአካል ከመገናኘታችን በፊት፣ በአካል አሁን የተገናኘ ነው። ከነጋ በስልክ እንዳለችኝ ከሆነ ሱመያ በጣም አዝናለች የሰራችው ቪዲዮ ላይ አይኗ ቅር ብሏል። ነው ለቀሰች፣ ለቀሰች፣ ለቀሰላት አ ለቀሰች። ባንቺ አይደለም አሁን የኔ ነው ላይ እና ይሄ በጣም አዝናብኛለች አዝኘብሻለሁ ምናም ስትል ነበር እዛ ላይ። እሱ ነሱም በደንብ ሀየች ና ሰው ማስተረጎመች አማርኛ የሚችሉ አጠገቧ ስላሉ በጣም አዝናብኛለች እና ከፍቷታል። እኔ እናንተ በመገባታችን ብላለች። ያው ምን ማድረግ አይቻልማ ለምናት አለች ሮዛ ምችሎ ነው ያል ነይ ብላት አለች። አንቺ ከመጣሽ አርጊልኝ ምትኝ ነገር አርጋለሁ እ ብላለች ማለት ነው። ሱመያም ደግሞ እንዳዘነችና አዝነብሻለሁ፣ አንቺ እህቴ ነሽ፣ አብረን በልተን ጠጥተን ምናም ስትሬ ነበር አለች። አዎ እንደዛ ነው፣ አብረን በልተን ጠጥተን እንዴት በላይ ላይ እንድታረጋለሽ ምናም ስትሬ ነበር አለች። በቃ አሁን የራሷ ጉዳይ ነው ገባሽ? የራሷ ጉዳይ አይደለም የኔ ራሴ ጉዳይ ነው። የራሷ ጉዳይ አይደለም የአንቺ ራስ ጉዳይ እኮ ጉዳዩ የምንጋባው እኔና አንቺ ነን። የኛ ጉዳይ ነው፣ ግን ያኛው ደግሞ የራሷ ጉዳይ ነው። ኧረ ሀራም መናደዱ ሱመያ፣ ሀራም እኔ በጣም አዎ ሀራም ነው የሰራችብሽ። አንቺን አስከፍታሻለች አውቃለሁ። ማስ አንቺ ማስከፋት ራሱ ሀራም ነው። ያው አንቺ እሷ ልታስከፊ ፈልገሽ አይደለም በቃ እምቢ አለች። ታገሰን ስላጣን ማግባት ስላለብኝ ምንም ያለው በቃ ሱመያ አልመጣም እንደ ያለው ምርጫ እሱ ስለሆነ እ

ሱመያ አዛዝናት ስንት ኤርትዮ ነገረን። አሁን ሱመያ አዛዝናኝ ነው አልቅሽ የነበረ ቪዲዮን አይቼ ሱመያ አምቦ ቀርብ ብሏል። ስለዚህ አሁን በቃ ከሱመያ ጉዳይ የሱመያ ነገር አለቀ። ጉዳይ እሷ መታት በጥብጥም ተጋቡና ሰርጋችሁ ላይም ወይ እናየዋለን እመጣለሁ ምናምን ብላለች። ግን ሰርግም አታረጉም ተጋብታችሁ አንድ ላይ መኖራችሁ አይቀርም አያለሁ ብላለች አይደለ? ስለዚህ ዛሬ እኔ ላንቺ ሰርፕራይዝ አለኝ። ምን ሰርፕራይዝ አለኝ? የሚገርም ሰርፕራይዝ አለኝ። እውነት ነው። በቃ አይንሽን ትጨፍኝና ሰርፕራይዙን አውጥቼ እሰጥሻለሁ ማለት ነው። እሺ እኔ ባል ደስ ብሎሻል? አዎ በጣም ተናግሪያለሁ። እኔ እቺ ልጅ በደስታ ቡም ማለት ነው፣ ተፈነዳለች። ያዘጋጀቱን ስታይ እች ልጅ በደስታ ቡም ማለቷ የማይቀር ነው። በቃ ተፈነዳለች። አዎ